እሱ እንደ አግሪመንት ነው። ምንድን ነው፣ በምን መንገድ እናድርገው የሚለው ይሄ፣ በሁለት ሰው ይችላል። ምንድነው ሲሆን፣ አምስለው ቢዝነሱን ንገሪኝ። ስለ ሥራ ልታወሪ ነው የመጣሽው? ይሄ ኬተሪንግ፣ ኬተሪንግ ነው የምሰራው አልኩ እኮ ምን እና እርግ ታዲያ። ኬተሪንግ አንቺ ኬተሪንግ ትሰሪያለሽ። እኔ እዚህ ቢዝነስ ላይ የምጠቀመውን አንድ ነገር ንገሪኝ። እኔ የምሰራውን ነው እኔ ማግኘት አንተ የምታደርገው አንደኛው ማስታወቂያ ነው። ሁለተኛው አንተ በአንተ በኩል ለሚመጡ የኢቨንት ሰዎች የራስን ፐርሰንት ወይ ደግሞ የራስን መያዝ ያለበት እንዴት መያዝ ነው ካለስ፣ አሁን አንቺ ማለት ያለበት ስራ ላሰራ ነው ሳይሆን ኮሚሽን። አሁን ምን መሰለሽ አንቺ እኔ ለሰኔ ከተሪንግ ነው የሚሰራውና ፕሮሞሽን ሰራልኝ ነው ማለት ያለብሽ እኮ። እሱማ ዳይሬክት ነው በቃ። የሆነ ሰው ሄደ ፕሮሞሽን እሱ ነው። ግን ከፕሮሞሽን ከሱ ውጪ። አዎ፣ አዎ። አንተ ፕሮሞሽኑ እንዳለው ሆኖ ለኔ ድርጅት ፕሮሞሽን ለምታደርጉ፣ እሱ የኮሚሽን ስራ ነው፣ ለፕሮሞሽን ከፍላለሁ። አይ ከሱ ውጪ ግን ሰዎች አሁን አንተ አሪፍ ስንትኑ ካለክ ምናምን ሰዎችን የማምጣት ሰፖርት ካሉ ያው በቲም ወርክ ማለት ነው። እንደዛ አይነት ኢንተረስት አለ ወይ? ነው ነው ወይስ ይቀሪ ወሬ ታቆሙ። እዚህ ምድር ላይ ብዙ አመት አልኖርኩም፣ ግን 29 አመት ሲኖር ምን እንደተረዳው ታውቂያለሽ? ከእናት ከወንድም ከአባት ውጭ ማንም ሰው ለሰው ና ላሰራህ ብሎ ተነስቶ አይሄድ። ና ላሰራህ፣ ግን እኮ አይደለም እንስራ ብለን ነው። አይ ኖ አልፈልግም ወይ እፈልጋለሁ ነው? አይ ስለ ስራ ነው ያልሺው ቅድም። አሁን አንቺ በቀቀጥ ከዳይሬክት ስራ በቃ እንዲያውም የአንቺ ይሻላል፣ ከተሪንግ ከታሪንግ ብለሽ ወደዛ ረግሻት እንጂ ብዙ ሰው ስራ መስራት ይፈልጋሉ። ፍሪናችሁ እንዲህ ለምን አታረግም? እኔ ጋር ስራ አለ፣ ለአንተ አስቤ ነው የመጣሁት። እንዲህ ምናምን ይሉና፣ እስኪ ሀያ ሺህ ብር አስገባስ መጀመር ይላሉ። ሀያ ሺህ ብር እያደገ መሄድ ነው፣ 30 ሺህ ብር ከዛን ይላሉ። እሺ እሱን ተይውና፣ ከተሪንግስ መልካም መልካም እድል ያጋጥምሽ። ለከተሪንጉ ወይኔ የፊዮና ልደት ነው ው ሀፒ በረዝዳ ያላልኳትም ፊዮናም በእናታችሁ ፊዮና ጥሩ ሰው ናት። ይህ ወንድ ነው ሴት ነው? እስኪ ወንድ ነው ሴት ነው? ወንድ ነው።

እንዳለ ወንድ ሆነ እንዳለ ገስት ሊስቱ ወንድ ሆነ እንዳለ አግማማችሁት ገስት ሊስቴን ግምት ምትን ያደረጋችሁት

እንደ የጎረቤቱ ይከበራል እንዴ? ወንዶች ጋር ኮንስላል የለ ነው። እንደዚህ ነገር ልደት ናም አታክብሩ። በርዝዴ ዲነር ማለት ነው ወይ? ከሌና በርዝዴ ነው እንጂ በርዝዴ ዲነር ከሆነ ለራሱ መስሎኝ ነው። ልደቱ እንኳን ገና ነው። ቀን እንዴት ነገር

አው ጌም ትቻለው። አሁን እስቲ እጀምራለሁ ብያለሁ። አረ ተጫወት ወይ። አው ነው ፀዴ ነው ማታ ማታ። አዎ ፀዴ ለሴቶች ነው። እባክሽ፣ ለወንዶች ብዙ ትንሽ መሰገጥ አለብሽ። ጫን ነው ማለት ነው። አንተ አሪፍ ነበረ እኮ፣ አሁን ብዙ አይደለም። ኩሊ ከገባ ፀዴ ነው። ጌም ቅጣት ብቻ አይኖርም። ቅጣት አትቀጣም አንተ። ችግር እሱ ነው። ቅጣት ከተቀጣ ለወንድ ፀዴ ነው። አረ እንቀጣለን እኛ። ሌሎቹ ጋር ያሉት ሴት ጊፍተሮች ላግባህ እንዲል አድርግ ይላሉ። እኔ ጋር አንጀት የሚጠባ ነው የሚመጣው እንዳለ። አንድ አበባ ሰጥተው ሰጥቶ እንዲያድግ ገና አንድ አበባ ሰጥተው፣ ሌላ ጋር አንበሳ ጋላክሲ ሰጥተው የኔ ፍጥረት እንዲባል። የኔ ጋር እንዳለ ለማኝ ለማኝ ነው የሚመጣው እንዳለ። የምሬ ነው። ሶስት አበባ ሰጥተው አፈቀርኩ። ልጅ አለው ምን ይሰራልኛል? ጓሮ ትከዩ አበባውን ሶስቱን አበባ ሰምተሻል? አንደኛ ላይ አንተ ስማ፣ ምን ማድረግ አለብን መሰለህ? እስፖርት ጀምረህ ምናምን፣ ይሄ በጃፖኒ ምናምን አለ። እንደዚህ ያውቀህ እኮ በቃ እንደዚህ አሁን አለች ጃፖኒ፣ እንደዚህ ሁዲ የምትመስል እሷን አድርገህ መግባት ስፖርት ጀምር እና እግዚአብሔር ለውጥ እንታየዋለን። አለቀው ሲክስ ፓኬ ላሳይሽ። ማረ ደረት ራሱ ብዙ ነው፣ ይበቃል። አይ በራቁት እኳን አላልኩም። ይሄ እንትን ሁዲ አድርች ጀምሮ፣ ገላይ ገላይ መሸት ስለምፈልግ ነው ከልጅነት ጀምሮ እንትን ትራፕል ትስራለሽ። ቢያንስ አንቺ ሂጂ ትራለሽ። ሰማኛ? አይ የምር ግን፣ አይ እንደዛ ጀምር። ለዛ እኮ ነው። እንደዛ ጀምር፣ በቃ እሺን። እስኪ ለውጣ ታያለ። እሺ ግን እኔ የድሮ ናት የባስኬ የባስኬትቦል ናት። የባስኬት ኳስ አዲስ አለች፣ እሷን እኔ የድሮ የእነ ሌብሮን ነው ችግር። ለእያንዳንዱ ነገር ተዘጋጅተን እኮ ነው የምንመጣው እኮ ለምን ታዲያ? ነው ገባህ አይደል? ከዛ ደግሞ ፀጉርን ፈረዝረዝ ምናምን፣ ትኩስ ፍሪዝ ምናምን፣ ውሃ አላ ጠብ ጠብ እያለ አይ፣ ጉጥር አድርጌ፣ አንደኛም ከታች ባርኔጣ እያሳየው ለምን አልገባም? አንደኛ እኔ ጥሩ ምክር ነው። ፖአ አሁን ሱቡም ለመጀመር ባርኔት ጣውን ላሳይሽ። ማልነእ ግን እንዳይዘጋ እንጂ ቲክቶክ ጫፍ ከርክሩን አይቶት እንዳይዘጋ። ቁምጣ ልታደርግ ነው? ባርኔጣውን ላሳይሽ የምር ልታይ ነው የምትጠብቂው እንዴ? ምንድን ነው ባርኔጣ የጠፋው? አይ ሲክስ ፓክ ግን አለ፣ ተደፍኖ ነው እንጂ፣ ያስታውቃል ነበር። ስሜ እንግዲህ ምክር ሪፖስት የምታደርጊያቸው ቪዲዮዎች እያየሁ ነበር። ወተር ፎር ላይፍ፣ እስኪ ጊፍት ጋላሪ ሙይልኝ። ያው እንደነገርኩሽ ነው ጽዮን። አሁን ወተር ፎር ላይፍ መጣች ማለት ነው። የአበባ ጋላሪን ትሞላና ይበቃህ ለሳምንት ትለኛለች። ኧረ ጊፍት ጋላሪ አስር መድረስ አለብን ዛሬ እኮ አስራ አምስት ነበረኝ። አንድ ጊፍተር ነበረኝ አሜሪካ ያለች ልጅ፣ በአቋራጭ በቃ ምን እንዳለችው አላውቅም። ተገናኙ ለእኔ መስጠት አቋ ለእሷ ነው የሚሞሉ አሴቶች እሱን ከሆኛል። ሪፖስት የምታደረግ ቪዲዮ ምንድን ነው? እንዴት ምን ሆነ? ሲሳ ኧረ ባቡር አልፈልግም። ባቡር አመሰግናለሁ። ማማትዬ ተርፎ ላይ ቤቢ ሰው ስልክ ከፍትና ጋላሪ ነው የሚያየው። መጀመሪያ ባቡር ዘጠኝ ጋላሪ ሞላ ነበር። ባቡር ከምትሰጭኝ ዝም ብለሽ አስር ዶናት ብትሰጭኝ ይሻል ነበር። እኔ ምልሽ ምንድን ነው ሪፖስት የምታረጊያቸው ቪዲዮዎች መሳሳም ነው መወስወስ ነው። ሁሌ የአንቺን ሪፖስት ሳይ ምንድን ነው አንድን ያለው ወንዝ ላይ ሲሳሳሙ ያለ እኮ እሱ ነው ያለው። እ ወንዝ ላይ አይደለም። ኧረ ያሳዝናል በጣም እነዚህ። ብትሰራ ቦትኛ የምናፍረው ምንድን ነው ግን? ያምራል ቦታው። ለዛ ነው ቦታውን ስለወደድኩት ነው ነው። ኧረ ቦታ አምራል። በጣም በጣም ደግሞ አያያዙ ለምን አንደግመውም? ዝም ብለህ ነው ወሰነሽ አክሽን ከት ሲባል እናቆማለን እኮ ከት ሲባል ኔትወርክሽ ግን ልካር ቦታ እኮ እንደነሱ የለም የለማ የሚያምር ቦታ የለነውለ ወንጪ እንሂድ ሲሆን ስ ን በአንቺ መኪና እንሂድ የኔ መኪና እንኳን አትሄድም ለእንደውም አትሄድም ወንጪ ቅርብ አይደል እንዴ